ነው አሁንም አርግ ካልተቀመቅ ደግሞ እንሰራልሀለን ይሄን ነውቀ መቼም አንተ እዛ ጋ ስላስተነቀቅከ ምን የምታመጣው ነገር የለም እኛ ደግሞ እናሳስርሀለን ታያለህ በቃ እስኪ ያሳስሩ እኛ አይደል ያልከው እና አንተ ወንድ ከሆንክ እስኪ ምን እንደምናረግ እናሳያለን ማለት ነው እና ምንድን ነው ቤተሰብ ቤተሰብ የምትለው እያሰደብክ ያለኸው እኮ ራስ እንጂ እኛ አይደለንም ጥሩ ስራ ብትሰራ ኖሮ ቤተሰብ የሚጠራው በጥሩ ስራ ነው መጥፎ ስራ ከሰራህ ደግሞ እንዲሁም ቤተሰቡ በመጥፎ ነገር ነው ሊጠራ የሚችለው የማልጅ ነው ሲባል የከሌ መባሉ አይቀርም። ስለዚህ መጥፎ ስራህ ነው ቤተሰብ ጋር ድረስ እንዲደርስ ያደረገ ትጀምር ለአንተ እኔ ራሱ በቂ ነኝ። ሌላ ፋሚሊ ማዘር ምናምን ሌላ ሰው አያስፈልግም፣ በቂ ነኝ። ማውራት ከፈለግ ከእኔ ጋር ማውራት ትችላለህ። ከፈለግህ ሳይሆን እኔ ፈልግሃለሁ። አሁን አድራሻ ስላጠፋህብን እዚህ ስለሌለህ እንጂ እኛ መጀመሪያ ባለህበት ቢሆን እኛ አንተን ማግኘት እንችላለን፣ የምንፈልገው ነገር ማግኘት እንችላለን። እኔ ፈርቻ አይደለም። ካልፈራ ካልፈራህ አድራሻ መቀየር አያስፈልግህም ነበር፣ ስለፈራህ ነው አድራሻ የቀየር እንደምንከስ እንደምናሳስር ስላወቅ ነው አድራሻ የቀየርከው እንጂ በአትፈራን ኖሮ አድራሻ አትቀይርም ነበር። ሰላም ሰላም ቤተሰብ፣ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገን። እናንተ እንዴት ናችሁ? ቆይታ ምናምን እንዴት ነበረ? እኛ ጋ በጣም አሪፍ ነው። ሰላም ሰላም ቤተሰብ፣ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁን ብዝት ይበልልን። የኛ ምርጥ ውድ ቤተሰቦቻችን፣ የእኛ ምርጥ ቤተሰብ ስለምታበረታቱ እንዲሁም ሰብስክራይብ ስለምታደረጉን በጣም እናመሰግናለን። ያው ዛሬም ተመልሰን ወደ እናንተ መጠናል። ዛሬ የመጣንበት ጉዳይ ምንድነው? ያው አቶ አቤል ለኛ መልስ ሰጥቶናል ማለት ነው። ስለሱ አንዳንድ ነገሮችን ለማለት ነው። ፋሚሊዎች ዛሬ የመጣ ነው እና ፋሚሊዎች ያው በሱ ጉዳይ አንዳንድ ነገሮችን ነገሮች ማለት ስለፈለግን ነው ዛሬ ወደ እናንተ የመጣ ነው። አቤል የሰጠን መልስ ትንሽ ያው የሚደብር ነገር ነው ያደረገው ማለት ነው። ለምን ብትሉ እኛ ነገሮችን ለማስተካከል ስለፈለግን እንጂ ወደ ፋሚሊ ደረጃ ይሄድ ነው። እኛ የእሱን ፋሚሊ ለመደብደብ ወይ የእሱን ፋሚሊ አታክ ለማድረግ የሆነ ነገር ለማድረግ ሞክረ ምናምን አይደለም። ጀስት እሱ ያደረገውን ነገር ትክክል ስላልሆነ ምናልባት አባት ዩ ይህን ነገር ማያውቅ ከሆነ እና እኛ ይህንን ነገር አሳውቀ ነው እያደረገው ያለውን ነገር እንዲያስተካክል በማሰብ ነው እንጂ እኛ የሱን ቤተሰብ ለመጉዳት ፈልገን ምናምን አይደለም። እና እሱ እያወራ የነበረው ትንሽ ቪዲዮ ለማየት የሞከርኩት የሆነ እኔም ቤተሰብ አለኝ። ምንድን ነው የምታስፈራሩኝ? ምናምን እኛ የምናስፈራራህ አስፈራራህ እኮ አንተ እያደረግኸው ያለው ነገር ትክክል ስላልሆነ ነው። በቃ ተው ነው። እኛ እንትን ፍላጎት የማትተው ከሆነ ደግሞ እኛ አይደለም ቤተሰብ ደረጃ አንተም ብዙ ነገር ማድረግ እንችል ነበረ። እኛ ያው ትንሽ አሁን ከኛ ስለራክ እኛ እየፈለግን እንደሆነ ልንከስ መሆኑን ስላወክስ እኛ ስለተደበከን እንጂ አንተ ኖረህ ቢሆን እዚህ ቤተሰብም ደረጃ መሄድ አያስፈልገንም ነበርና እስቲ እና ምንድነው? እኛ ማለት እየጠቀስክ ነበር እያወራህ ያለሁ። የሩታ አክስት ብለኛል። አመሰግናለሁ፣ ችግር የለም። ስላከበርኩሽ ነው ብለኛል። ስላከበርከኝ፣ እግዚአብሔር ያክብር። እውነት ነው። በጣም ነው ያከበርከኝ። በጣም ማለት ነው በተከብሮ ይኖሮ እንደዚህ አትሆንም ነበረ። ሲቀጥል ደግሞ እኛ ስላጣንህ እንጂ ፋሚሊ ጋር ሄድ ነው ያንተ የሩታ ትዳር ያደለሁም ምናምን። አንተ ነማለክ ግን እጅህ አለበት። አሁንም ድረስ እጅህ አለበት፣ ምክንያቱም ይህ ሁሉ ሴራ ጠንሳሽ ምን ምን አሁንም አንተ ነህ። አሁንም ማለት ነው አሁንም አርፈህ ካልተቀመቅ ደግሞ እንሰራልሃለን። ይህን ነው ወቅ። መቼም አንተ እዛ ጋር ስላስጠነቀከን ምን የምታመጣው ነገር የለም። እኛ ደግሞ እናሳስርሃለን ታያለን። በቃ እስኪ ያሳስሩኝ አይደል ያልከው። ና አንተ ወንድ ከሆንክ እስኪ ምን እንደምናረግ እናሳያለን ማለት ነው። ስላስፈራራሃን ምናምን ምን የምታመጣው ነገር የለም። ገብቶሃል። እኛ ቤተሰብ ጋር ሄድነው ቤተሰብ ልጆቹን መቅጣት ስላለበት እንድትቀጣ ብለን ነው ምክንያቱም ከማድረጋችን በፊት የሆነ እርምጃ ከመድረሳችን በፊት ቤተሰብ ማወቅ አለበት በሚል እንጂ ያንተ ቤተሰብኛ ፈልገን አይደለም። ሲቀጥል ደግሞ አክስት አለኝ አጎታለኝ፣ ማ ያላጎት ነው ያለ አክስት ነው የተፈጠርከው ማለክ? እኔ አክስት ስለሆንኩ ግዴታ አክስቶችን መዘርዘር አለብ ነው? ምን አይነት ትርፍ ንግግር ነው የምትናገረው? ስለዚህ ስርዓት ቢኖር ጥሩ ነው። አንተም ብቻ ሳይሆን ሁላችሁም ስርዓት ይኖራችሁ። እውነቴን ነው። በጣም ያበዛችሁት መሰለኝ። አሁን ዝም ስንላችሁ የሆነ ትዕግስት ፍራቻ የመሰላችሁ ሰዎች አላችሁ። ስለዚህ ከህይወታችን ውጡ። ሲጀመርም ማለት ነው። ምንም ይሄ የሚያናገር ጉዳይ አይደለም። እና አንተ ምን ፈልገው አንተ ናለ ቀጥ ብለህና ከዛኛ የምናደረገው ነገር ታያለህ። በቃ ምንም አይደለም። ይሄ መዛትም ማስፈራራትም አይደለም፣ እየነገርንህ ነው እንጂ እያስፈራራንህ አይደለም። አንተ ስላስፈራራህን ደግሞ በዛ በምላሹ እኛ ልናስፈራራህን ፈልገን አይደለም። በቃ መጀመሪያም በያለው ማግኘት ስላልቻልኩኝ ነው። ለአንተ ተደጋጋሚ ጊዜ እየነገርኩ ነው። ቪዲዮ ደግሞ በጣም እርግጠኛ ነኝ እንደምታየው ማለት ነው። ልንከሰው ነው እንደዚህ ስላጣ ነው ምናምን ስላለን ነው የመጣ። አሁንም ቢሆን እና እንፈልግሃለን። በቃ እኛ ከቤተሰብ ጋር ምንም ጉዳይ የለም፣ ጉዳይ ያለን ከአንተ ጋር ነው። ስለዚህ እና ነው በቃ አው ና። ሲጀምር ለአንተ እኔ ራሱ በቂ ነኝ። ሌላ ፋሚሊ ማዘር ምናምን ሌላ ሰው አያስፈልግም በቂ ነኝ። ማውራት ከፈለግ ከኔ ጋር ማውራት ትችላለህ። ከፈለግ ሳይሆን እኔ ፈልግሃለሁ። አሁን አድራሻ ስላጠፋህብን እዚህ ስለሌለህ እንጂ እኛ መጀመሪያ ባለህበት ቢሆን እኛ አንተን ማግኘት እንችላለን፣ ምንፈልገው ነገር ማግኘት እንችላለን። እኔ ፈርቻ አይደለም ምናምን። ካልፈራ አድራሻ መቀየር አያስፈልግህም ነበር። ስለፈራህ ነው አድራሻ የቀየርከው። እንደምንከስ እንደምናሳስረ ስላወቅ ነው አድራሻ የቀየርከው እንጂ ባትፈራን ኖሮ አድራሻ አትቀይርም ነበር። እና ከቪዲዮ ላይ እንደሰማው ደግሞ ምናለ እኔ አብርሃም አጠገቡ ስለሆንኩ ነው ወይ ምና። እሱ ሺህ ጊዜ አጠገቡ መሆን ትችላለ። ይሄ እኛን የሚመለከት ጉዳይ አይደለም። ግን አጠገቡ ሆነ የእሱን ትዳር ካልመራው እያልክ ነው ያለው አሁን አንተ በዚህ ሰዓት ማለት ነው እንዴት ብትሉ ፋሚሊዎች የሚያደርገው ነገር በሙሉ በቃ በእሱ የተንተራሰ ነው። ሄርሜላ ይኸውን ነገር ለማድረግ ስትፈልግ ቅድሚያ የምታማክረው ወይም ከጎና የሚሆነው አቤልና ብሩክ ናቸው ማለት ነው። ስለዚህ ለእያንዳንዷ ሄርሜላ ሕይወት ላይ ለሚፈጠሩት ነገሮች ማለት ነው አንተ ነህ ተጠያቂ የምትሆነው እያደረክ ያለኸው ነገር። ለነገሩ አልፈርድብህም፣ ያው እሷውም ገንዘብ እየከፈለች ስለሆነ ምንም ብታደርግላት ያው ለገንዘብህ ነው የሚባለው። ሩታን አልከደኋትም ምናምን ስትል ነበር። በደንብ ነው ይከዳል እስከ ጥግ እኮ ተናገርካት። ክብር የለሽም ብለህ ነው ያወራው፣ የሚያከብር ሰው ጋር ሂድ ምናምን ብለህ ለአብርሃም መናገር ማለት እሷ ክብር እንደሌላት አድርገ ነው ያወራው። ስለዚህ እሷን አክብሪያት አይደለም እሷን ደግሞ ክጃት አይደለም ምናምን ስትል ነበረ። በደንብ ነው ካርካት፣ ያውም ለገንዘብ ብለህ ማለት ነው። እኛ የገንዘቡን ነገር ፋሚሊዎች አሁን ስመጣ ራስቸው እንጂ ማለት ነው ሄርሜላ ለሱ ትራንስፈር ምታረግባቸውን የትራንዛክሽን እንትኖች ወረቀት ምናምን አለ እጃችን ላይ ነው ያለነውና እንደ አጋጣሚ ወደዚህ ስመጣ ረስቼው ስለመጣሁ እንጂ በዚሁ ለናንተ ባሳያችሁ ደስ ይለኝ ነበረ። እና አቤል ይህም ቪዲዮ እንደምታየው እርግጠኛ ስለሆንኩኝ ለአንተም በውስጥ ልክልሀለሁ። እኛ ማና ከመሰለህ ማለት ነው። ስለዚህ እያንዳንዱ የምታደርገው ነገር ተከፍሎ እንደሆነ እኛ ደርሰንበታል። እኛም ሲጀምር ሳላ ያስቀምጠንብሃል። እያንዳንዱ ለምትወጣው ለምትገባው ነገር እያንዳንዱ ሁኔታን ተከታትሎ የሚያሳውቀን ሰው በዙሪያ ሰላዮች አሉ። ስለዚህ እያንዳንዱ ከዚህ በኋላ የምታደርጋቸውን ነገሮች ብትጠነቀቅ ነው የሚሻለ፣ እርምጃችን የከፋ ስለሚሆን ማለት ነው። ድንገት የሆነ ነገር ብትሆን የሆነ ነገር ብናደርግ ምንም ሊከፋ እንዳይገባ ማለት ነው። አንተም በዙሪያ ያሉ ሰዎች ማለት ነው። ለምን ብትሉ በጣም ብዙ ጊዜ አስጠንቅቀ ነው አለቀ፣ ሊሰማን አልቻለም። ስለዚህ እኛ ወደ እርምጃ ብንሄድ እኛም አይፈረድብንም፣ ተናግረናላ ደጋግመ ስለዚህ አንተ ከሩታ ይሄ ሁሉ ጊዜ አሳልፋችሁ ይሄ ሁሉ ጊዜ ጥሩ ደግ ነገር በጣም ብዙ ነገር አሳልፋችሁ ዛሬ ላይ እሷን በብር መቀየር ማለት በጣም የሚደብር ነገር ካንድ ወንድ ልጅ ይሄን ነገር አይጠበቅም። ሴት ብትሆን ምናልባት ችግር የለውም ብዬ ላስብ እችላለሁ፣ ግን ወንድ ሆነህ ደግሞ እንደዚህ አይነት ነገሮችን ማድረግ አያስፈልግም። አንተ የወንድ አቋም ሊኖር ይገባል። በቃ ይሄ ወሬ ማቀባበል የሆነ ሰው ባለበት ሁኔታ ላይ አጣልቶ ወደዛ ወሬ ማመላለስ ምናምን ይሄ የሚደረግ ነገር አይደለም በቃ ስለዚህ ከርታሃታል ብርን ብነ ከዳሃት አልከዳዋት ምናምን እያልክ ስታወራ ነበር። በብርን ይከዳሃት ያው ብር ለሚከፍል ሰው ነው አሳልፈ የሰጣሃት እና በዚያው አጋጣሚ እኔ ከአብርሃም ጎን ስለሆንኩ ነው ወይ ሁሉ ነገር እንተምትሉብኝ ምናምን ስትል ነበር። እኛ ከአብርሃም ጎን መሆን ምንም ችግር የለብንም። እንደፈለክ መሆን ትችላለ። ግን እኛ የምንልህ ነገር ምንድን ነው? በቃ ከሱ ራስ ውረድ። እሱ ራስ ላይ ገብተህ በሱ መሃል በትዳሩ መሃል ገብታ ይሄን ነገሮችን ለመፈትፈት ምትሞክረው ትዳሩን እኔ ካልመራሁለት የምትለውን ነገር ብታቆም ነው የሚሻለ። ማታቆም ከሆነ ደግሞ እኛ አሁንም ነግረናል፣ ከዚህ በፊትም ተናግረን ነው አልወቅ። አሁን ወደ ወሳኔ እየገባን ስለሆነ ራስ ላይ ለሚፈጠሩት እያንዳንዱ ነገሮች ከዚህ በኋላ እኛ ተጠያቂ አንሆንም። እና ከዚህ በኋላ ለሚደርስብህ ነገር ተጠያቂ የምትሆነው ራስ ለምን ብትል ያ ተደጋጋሚ ያስጠንቅቀናል፣ በጣም ብዙ ጊዜ ማስጠንቀቅ ያሰጥናል። አሁን ደሙ ጭራሽ መልስ እስከ መመለስ ደረጃ ሁላ ደርሰሀል ማለት ነው። ማዘርንም ተናግርሀል አክብሬሽ ነው እንጂ ምናም ብታከብራት ኖሮማ ሁለቱን ለማጣላት አትሞክርም ነበር። እዚህ ያለ መኖርህ ጠቀመህ ነው ምልህ፣ ለምን ብትለኝ እናቴም በዚህ ልክ መናገርህ እኔ ያለ መኖርህ የጠቀመህ ነው ምለው። እኔ ኖሬ ቢሆን እዚህ አንተ ኖረህ ቢሆን ማገኘህ ቢሆን በጣም ብዙ ነገሮችን ነበር ማደርግህ። እናቴን እንደዚህ ተናግረህ ዝም አልልህም ነበር። ለምን እኛ አንተ ፋሚሊዎች የተናገርንበት ምንም አይነት ነገር የለም። እንደዚህ አንቋሸን እንደዚህ የሆነ ነገር ብለህ ምንም አይነት ነገር አልተናገርም። ስለዚህ አንተ እናቴን በዚህ ልክ መናገርህ ምንም አግባብ አይደለም፣ እና በዚህ አጋጣሚ ይህንን ነገር ልነግርህ እፈልጋለሁ፣ እንድትተው እፈልጋለሁ። እናቴን መናገርህ ተገቢ አይደለም። በቃ እኛ አባትህን ልናገኘው የፈለግ ነው፣ ትልልቅ ሰዎችን ይዘን ሄደን እኛም አይደለም የምንናገረው፣ እኛ አይደለም የምንገባው፣ ትልልቅ ሰዎች ይዘን ሄደን በቃ ጀስት እንዲመክሩ፣ እያደረግክ ያለው ነገር ትክክል እንዳልሆነ ስለምናቅ ያንን ነገር እንድትተው ለማድረግ ነው እንጂ እኛ ሄደን አባትን ያወራንበት ምንም አይነት ቪዲዮ፣ ምንም አይነት መረጃ የለም። ስለዚህ በዚህ ልክ እናቴ መናገር አግባባ ላይ አይደለም እና ይህን ነገር በጣም ቅር ብሎኛል። ይህን ነገርን አስተካክል ማለት ፈልጋለሁ በዚው አጋጣሚ ማለት ነው። ሲቀጥል ደግሞ እኛ በቪዲዮ አይደለም እናት አባቱ ጋር ሄድ ነው ማለት ነው። ቪዲዮ እንትን ብለን አይደለም። ሲቀጥል ደግሞ ሩታን ይጅና፣ ምከሪያት። ከዚህ በላይ ምን ልምከራት እኔ? ምክንያቱም እስከ ዛሬ ድረስ መከርናት ዘከርናት። ልትመለሱ ያልቻላችሁት እናንተ እንጂ እሷ አይደለችም። ምከሪያት፣ እሷን እንደዚህ ከቻልሽ፣ እሷን እንደዚህ አድርጊ። ሲጀመር ደግሞ ቤት እየሄድኩ አብርሽ፣ ይቅርብሽ፣ ከትዳርሽ ይቅርብሽ ምናምን አላልኳትም። ከዚህ በላይ ምን ትላት አለ? እንደ ለሱ ክብር የለሽም፣ ክብር ከሌለው ሰው ጋር ነው ወይምትኖረው ፍቅር ከማይገባው ሰው ብለ እየተናገርክ እንዴት ነው ይሄ ነገር? አልመከርኩም ብለህ የምትናገረው እንዴት ነው? እጄ የሌለበት ምን ማለት ነው? ከዚህ በላይ ነገር አለ እንዴ? ይቅርብ ማለት እኮ ነው የቀረ። በቃ ምንም አይደለም። ይቅርብ ደግሞ ብለሃል አሁንም ማለት ነው። አላልኩም ብለሃል። አላልኩም የምትለው ምንድን ነው? በቃ ምንድን ነው? ከዚህ በላይ መጎዳት የለብህም ፍቅር ለሚያሳይ ሰው ነው ፍቅር መስጠት ያለብህ ብለህ ለሄርሚላ ወግን አደል የተናገርከው? ይሄ እኮ ሩታ ውስጥ ገብተሃል ጣልቃ እንደገና እኔ ትዳርሽ ይቅርብሽ አላልኩም፣ ቤት ድረስ አልሄድኩም ምናምን። እንትን በደንብ ነው የሄድከው። ቤት እየመጣ ስንት ጊዜ ነው የተናገርካት? ቤት እኔ ባለውበት ስንት ጊዜ ተናግረሃታል? ለዚህ ለምንድን ነው ያልሆነ ነገር የምትዘበራርቀው ማለት ነው? ስርዓት ቢኖር መልካም ነው። እንከባበር ነው እኔ የምለው። አዎ ያው እኛ ባትደርስብን አልደረስንብም። ያ ማለት ምንድን ነው? አንተ ሩታን ባትናገር አብርሃም ህይወት ላይ ገብተህ ሁለቱን ለመለያየት ባትሞክር በሄርሜላ ዙሪያ ላይ ገብተ ደግሞ አብርሃምን ከሄርሜላ ጋር ለማመቻቸትና ከሩታ ህይወት ለማስወጣት የምትሞክራቸውን ድርጊቶች እኛ ስላናደደን ነው ለአንተ መልስም ለመስጠት አንተንም ለመናገር የበቃ ነው እንጂ እኛ ባትደርስብን እንደዚህ አይነት ነገሮችን ባታደርግ አንተ ለመናገር ምንም ያበቃ ምክንያት የለም። ሶ በራስ እጅ ነው አንተን እንድንናገር እያደረግከ ነው ያለው። ስለዚህ ይህን ነገር ካቆም ከኛ ከአንተ ጋር የሚያገናኘን አንተ የምንናገርበት አንተ ፋሚሊዎች ጋር የሚያደርሰን ምንም አይነት ምክንያት የለም አንተ እየተናገርክ ስለሆነ እዛ ጋር እያደረግክ ያለው ነገር ትክክል ስላልሆነ ነው እኛ እየተናገርነው ያለው ስለዚህ አንተ ደግሞ ኖርማል ነህ ከአንተ የሆነ በትንሽ እንትን ብንል ብንራራቅ ነው ሶ በወጣትነት እድሜ ያለህ ልጅ ስለሆነ ቢያንስ ይሄን ነገሮች አንተ የሆነ እንደ ወጣትነት ስታስበው በቃ ገብቶ የህይወትን ነገር ትርጉም ተረድተ ከትዳራቸው መውጣት ነው በቃ ያለብ እና ምንድነው ቤተሰብ ቤተሰብ የምትለው እያሰደብክ ያለኸው እኮ ራስህ እንጂ እኛ አይደለንም። ጥሩ ስራ ብትሰራ ኖሮ ቤተሰብ የሚጠራው በጥሩ ስራ ነው። መጥፎ ስራ ከሰራህ ደግሞ እንዲሁም ቤተሰቡ በመጥፎ ነገር ነው ሊጠራ የሚችለው። የማ ልጅ ነው ሲባል የከሌ መባሉ አይቀርም። ስለዚህ መጥፎ ስራህ ነው ቤተሰብ ጋር ድረስ እንዲደርስ ያደረጋል። መጥፎ ስራ ባትሰራ ኖሮ ማንም ቤተሰብ ጋር የሚሄድብህ የለም፣ የሚነካብህ የለም። እንደዛውም ጥሩ ስራ ከሰራ ደግሞ በጥሩ ስራ ቤተሰብ ይመሰገናል። የማ ልጅ ነው የከሌ ልጅ ነው ይባላል። ስለዚህ ጥሩ ነገር ስላልሰራህ ነው ቤተሰብ ድረስ ይሄድ ነው። እኛ ጥሩ ነገር ብትሰራኛ ምን ያስኬደናል? ምንም ያስኬደን ምክንያት እኮ የለም። ለምን አፉን ሞልቶ እኮ መልስ ለመመለስ ሲሞክሩ ምን ያህል ምን አይነት ድፍረት ቢኖር ነው ግን፣ ምን አይነት ድፍረት ቢኖርህ ነው? እኔ ኧረ ፋሚሊዎች እኔ በጣም በጣም ነው የገረመኝ ማለት ነው። ቪዲዮውን ሳይ በጣም ነው የገረመኝ። እንዲናገር አልብየው አስቤው ማላቀም ማለት ነው። ስለዚህ ምን ያህል ድፍረት ቢኖር ነው እኛን ለመናገር የበቃ። በጥፋትህ እኮ ነው የታመኸው፣ በጥፋትህ ነው እኛ አንተን ለመናገር የበቃ ነው። ስለዚህ እንደዚህ አይነት ነገሮችን ብታቆም ነው የሚሻለ በጣም ማለት ነው። አንተ ብቻ አይደለም በዙሪያ ያሉ ሰዎች ለምንድን ነው ይቅርታ ማታደርግለት? እሷ የእሷ ጥፋት ነው እኮ ምናም በጣም የምትሉ ሰዎች ያላችሁ ምን ታድርግ እሷ እሷ እኮ ያለችው ምንድን ነው ይቅርታ ባደርግለት ዞሮ ያው ነው ምን የሚለወጥ ነገር የለውም ያለችው እሷ ስለዚህ እሷ ይቅርታ ብታደርግለት ነገ ሄርሜላ ጋር ተመልሶ መሄድ ከሆነ እሷ ይቅርታ ማድረጉ ምንድን ነው ጥቅሙ? በቃ ተው አለችው። ከሄርሜላ ጋር ያለውን ነገር ተው። አጭርና ግልጽ የሆነ አማርኛ ነው። ከተዋ እሷ ወደ ህይወቱ ማትመጣበት ምንም አይነት ምክንያት እንዲሁም ይቅርታ ማታደርግበት ምንም አይነት ምክንያት ሊኖር አይችልም። ስለዚህ በዙሪያ ያሉ ሰዎች ሩታ መናገር ብታቆሙ የተሻለ ነው ብዬ አስባለሁ። እሷ ምንም ያደረገችው ነገር የለም። እሱ ከሄርሜላ ከራቀ እሷ ወደ እሱ ማትመጣበት ይቅርታ ማታደርግበት ምንም አይነት ምክንያት የለም። ስለዚህ እናንተ ከቻላችሁ ሩታን ለመናገር ሳይሆን እሱን ከሄርሜላ ጋር ለመለያየት ሞክሩ። ሞክሩ ሳይሆን ከቻላችሁ እናንተም ከሱ ህይወት ውጡ። የማታስፈልጉት እናንተ ናችሁ፣ እናንተ ናችሁ ህይወቱም እየበጠበጣችሁት ያላችሁት። ልጁ በጤናውም አይደለም። እንደዚህ የሚሆነው እናንተ ከመጣችሁ በኋላ ነው፣ ህይወቱ ራሱ መበጥበጥ የጀመረው ማለት ነው። ስለዚህ ስርዓት ብታረጉ የተሻለ ነው ብዬ አስባለሁ። ሲቀጥል ደግሞ ምንም አላረጉም ምናምን የሚለውም አውቆ ለማስመሰል ነው። ሲጀመር እዛ ጋ ፊት ለፊት ላይ የምታረገው ሌላ ማስመሰል የምታደረገው ሌላ አንዴ ፕራንክ ነው ብላችሁ የምታመጡትን ሰው ከህይወት ውጣ ተብሎ ፕራንክ ነው የሚባል ነገር አለ እንዴ? አሁን ሰሞኑ የምታደረጉት ነገር ትክክል ነው። ፕራንክ ነው አላችሁ አለ እዛ ጋ እሺ፣ ምን አይነት ስሜት ይሰማታል ልጅቷ ብላችሁ አታስቡም። ለራሷ ራሱ እኮ ሴት ናት አይደል? ለሴት ልጅ ክብር ይኖራችሁ፣ ተጠንቀቁላት። ለሷ ራሱ ማለት ነው ብትጠነቀቁ ምን አለበት? በቃ አፍቃሪ ስለሆነች የሆነ ነገር ስለሆነች መጉዳት አለባችሁ በዚህ ልክ? እስኪ አሁን ሌላ ነገር አሳየታችሁ አበባ ማሳየት ምን ይባላል? ምን ሲቀጥል ደግሞ ከህይወቴ ውጭልኝ ከተባለ አንድ ሰው ውጣ ነው አይደል? ዳግመኛ ማምጣት ምንድን ነው ይህናል? ምንም እኛ ምንም የማናቅ ነው ምንመስላችሁ? ህጻን ነው ምንመስላችሁ? ስታስቡት በዚህ ልክ እራሳችሁን ባታታልሉ ጥሩ ነው። ሁላችሁም ማለት ነው ካሌ ካሌ ማለት አልፈልግም እኔ። ስለዚህ ራሳችሁን አታጣሉ፣ ወደ ማንነታችሁ ተመለሱ፣ ወደ ልቦናችሁ፣ ወደ መጀመሪያ ወደ ነበራችሁ ማንነት፣ ወደዛ ወደ መልካምነት። በቃ እኛ የምናውቃችሁ በመልካምነት ጥሩ ፍቅር ነበራችሁ፣ አሪፍ ነገር ነበር የምታረጉት። ያ ነገር ነው እኛ ከእናንተ የምንፈልገው እንጂ ጸብም ስድብም አንፈልግም። እኛ ከእናንተ ማለት ነው፣ በቃ ከእኛ ጋር ከእናንተ ጋር እኛ መቀጠል የምንፈልገው ተሳስረን የሚሆን ምንም ይሁን በፍቅር እንጂ በነገር አይደለም። ነገር ነገ ከነጎዳ ነገር የሆነ ነገር ይዛችሁ የምትመጡ፣ በቃ እኛ ሰልችት ሆናል። በቃ ተው ነው በቃ። አቤል እረፍ በቃ። እያደረክ ያለው ነገር ምንም ትክክል አይደለም። መጥፎ ነገር እየሰራ ባለበት ሁኔታ ደግሞ ለኛ መልስ ለመስጠት አትሞክር። እያደረክ ያለው ነገር እኛ ሳናቀርተን አይደለም። አሁን አጠገባችን ስለሌለ ነው ዝም እያልን ያለም። አሁን ግን በጣም ከአቅማችን በላይ ሆኗል። እያደረክ ያለው ነገር በጣም በጣም የሚያስጠላ ነገር ነው። ስለዚህ አንተ ከምትፎክር እኔ ፈርቻችሁ ምናምን አይደለም ነው ያልከው። በቃ እና ካልፈራህ አናግኝ ቶ ቤተሰቡ ምናምን ቶ እኔ ናግኝ ካልፈራህ እኔ ናግኝ። በቃ ቤተሰቡን ቶ ሌላ ቦታ መሄድ ምናምን ፋሚሊ መንካት ምናምን አያስፈልግም። የአንተን ዘመዶች መጥቀስ ምናምን የአንተን ዘመዶች ለመጥቀስ ለመንካት ፈልገን አይደል፣ ያደረከው ነገር ነው ፋሚሊ እንዲነካ ያደረከ። መጥፎ ነገር ከሰራ በመጥፎ ነገር ፋሚሊ ይወራል በመጥፎ ነገር ይነሳብሀል። አለቀ። አንተ እዚህ ጋር መጥፎ ነገር ሰርታ ለፋሚሊ እንዳይነገርብህ ፋሚሊ እንዳያውቅ ብለህ ለፋሚሊ ከሌላ መሆን የለበት። ፋሚሊን ቢያውቅ ደግሞ አንተ ሊመክር እንዲቆጣ እንጂ እኛ አንተን የሆነ ነገር ለማድረግ ምናምን አንፈልገን አይደለም። ሶ አንተ የምታረገውን ነገር ካቆምክ እኛ አንተ ጋር የምንደርስበት ምንም አይነት ምክንያት የለም። የማታቆም ከሆነ ደግሞ እኛ በዚህ እንቀጥላለን። ከዚህ የባሰ ከባድ ነገር ነው ልናደርግ የምንችለው። ከዚህ በኋላ በጣም ብትጠነቀቅ ይሻላል። እያንዳንዱ ለምታደርጋቸውን ነገሮች ጥንቃቄ ብታደርግ ይሻላል። ቅድምም ነግሬሃለሁ። በዙሪያ አንተን የሚሰልል ሰው አስቀምጣለ። እያንዳንዱ ሄርሜላ የምትከፍልህ ብር በሙሉ እኔ እልክልሃለሁ። ፋሚሊዎች ለእናንተ አስፈላጊ ከሆነ ቅድም ነግሬሃቸዋለሁ፣ ስለረሳሁት እንጂ አምጥቼ ማሳየት እችላለሁ። ስለዚህ ላንተም ለብሩክም እየተደረገላቸው ያለው ነገር ማናቅ እንዳይመስል እኛ እዚህ ጋር ዝም ስላልን ሁኔታው እንደውነት ቆጥረህው ራስህን ጥፋተኛ እንዳልሆነ ሰው ቆጥረህ ምናምን እዚህ ጋር መታማራት የለብንም እኛ ዝም ያልነው ነገሮችን ወጣት ነን እንደ ወጣት ተረርተ ታስተካክላለ በሚለው ነው። ግን አንተ ዞሮ እየባሰብህ ነው እየመጣ ያለው። ስለዚህ በዚሁም የሚቀጥል ደግሞ ከሆነ እኛም ከፍ ወዳለ እርምጃ መሄዳችን ስለማይቀር ከዚህ ድርጊትህ ተቆጠብ። በኋላ የሆነ ነገር ሆና እንድትጸጸት ስለማንፈልግ ማለት ነው። ስለዚህ እኛ እንደ ወጣትም ነው የምመክርህ። እኔ እንደ ወጣትነትም በእርግጥ መምከር የሚገባኝ ሰው አይደለሁም። ያው ትንሽ ነኝ ገና። ግን ቢሆንም በቻልኩት አቅም አንተን ለመምከር እሞክራለሁ። ለምን በወጣትነቴ ህይወት እንዲበላሽ ስለማልፈልግ ማለት ነው። ስለዚህ ረጋ ብለህ ነገሮችን አስብና ና ከአብርሃምም ከሩታም ህይወት ወጥተህ የአብርሃም ጓደኛ መሆን ትችላለህ። ግን እሱ በሚያደርጋቸው ድርጊቶች ላይ እየገባህ ነገሮችን ለመፈትፈት አትሞክር፣ ነገሮችን ለማጣላት፣ አንተ ለገንዘብ ስትል አብርሃምን ማይሆን ቦታ ለመጣል፣ ሩታም ማይሆን ቦታ ለመጣል አትሞክር። በእነሱ መሀል አያገባህም፣ መውጣት አለብህ ነው የኛ ሀሳቤ። ሄርሜላ ላይ ለምታደርጋቸው እያንዳንዷ ነገሮች ማለት ነው እያንዳንዷ ነገሮች ያንተ እጅን ያለ። በቃ ከልጅቷ አብርሃም ህይወት ለያይ። ነው የእኛ ፍላጎት ይሄ ነው። እማትለያዩም ነገር ከሆነ ደግሞ በሰላም እዛ ህይወታችሁን ቀጥሉ። እኛም መንካት፣ ከእኛ ጋር የሆነ ነገሮችን ማውራት፣ ምላሽ መስጠት ምናምን አያስፈልግም። በቃ ካልደረሳችሁብን እኛ አንደርስባችሁ። ሲጀመር እኛ የምንፈልገው ሰላም እንጂ ጸብ አይደለም ብለናል መጀመሪያም ማለት ነው። መጀመሪያ እናንተ ብትስተካከሉ ኑሮ እኛ ይሄ ሁሉ ነገር ጠውረድ አቤል እንደዚህ ነው ምናምንም አንልም ነበር፣ ስለአንተም ለመፈትፈት አንሞክርም ነበር። ያወቅነው ነው በተረዳነው ልክ ነው ያወራ ነው። ስለዚህ አሁንም ቢሆን መንፈልገው ሰላም ነው። አይ ሰላም አልፈልግም የምትል ከሆነ ደግሞ እርምጃ እንወስዳለን። አሁንም እንደቀጠልን ነው እንድታውቅም እንፈልገው። ስለዚህ ከዚህ በላይ ከአንተ ጋር መጨቃጨቅም ማውራትም አንፈልግም ነው እንደነገርን ነው። ምላሽ መስጠት ፈልገን አይደለም ግን ቪዲዮ ሳየው ትንሽ ስለደበረኝ ነው። ምክንያቱም እናቴንም ተናግሯታል። እኔ ቢናገረኝ ምንም ማለት አይደለም ጀስት ወጣት ነኝ ልረዳው እችላለሁ። ግን እናቴ ስለተናገረ ነው በጣም የደበረኝ ነገር እኛ አባትን አልተናገርንብህም። ሄደህ ፋሚሊ አልተናገርንም። ስለዚህ እኛ ፋሚሊ ብንሄድም ሽማግሌዎች ይዘን ትልልቅ ሰው ሄደን አንተን ከስራ እንዲያስተው ለማድረግ እንጂ ሄደን አባትን ለመስደብ አይደለም። እና እናቴን የተናገርክበት መንገድ በጣም ደብሮኛል። አቁም ይሄንን ነገር እሱ ነው ለለመፈልገው እና ቤተሰቦች ደግሞ ያው መተን እየተጨቃጨቀን ነው ብዙ ጊዜ እንግዲህ ቅርታ እንጠይቃለን። ምክንያቱም ያው ግዴታ ስለሆነብን ነው። እንዳሰለችውን እንግዲህ ያው ሁኔታው ቢያናድድም ያው እናንተ ደግሞ ትረዱናላችሁ ከማንም በላይ ብለን ስለምናስብ ነው ቤተሰብ እና ይቅርታ ነው እምንጠይቀው ለእናንተ ማለት ነው። ለነሱ ተዋቸው ለእናንተ ትልቅ ቦታ አለን ትልቅ ክብር አለን። ከዛ አንጻር ደግሞ እናንተ እንድትጨናነቁብንም አንፈልግም ለዛ ነው ቤተሰቦች እንወዳቸዋለን በጣም በጣም እናከብራቸዋለን ከማንም በላይ ያው እኔም በዚህ አጋጣሚ ፋሚሊዎችን በጣም ማመስገን እፈልጋለሁ ያው እና ለዚህ ደረጃም የበቃ ነው በእናንተ ምክንያት ነው ያው ሰብስክራይብ ስለምታደርጉን ስለምታበረታቱን ያው እንዲሁም ቪዲዮችን ስለምትመለከቱ በጣም ከልብ እናመሰግናለን እና ያው ዛሬ የመጣ ነው አቤል ትንሽ ስላናደደን ለእሱ መልስ መስጠት ስለፈለግ ነው ፋሚሊዎች የመጣ ነው እና እንወዳቸዋለን